አዴ እህት እንግዲህ ብርሃን ፍቅርን ተበቀለቻት። አዴ እህቴን አገሯ ሸኘሁ ብላ ከመናኸሪያ ስትመለስ አጅሬዋ ብርሃን ከመናኸሪያ ዱብ ብላ ተመልሳ ዘው ብላ ፍቅር ክላስ ነበር የገባችሁ። ፍቅርን እንግዲህ ሴት ጣርጋ ይዛ እህቴን ላይ ላደረግሽው ነገር ዋጋ አስከፍልሻለው ዛሬ በማለት አንቃ እያስጨነቀቻት እያለች አደይ መጣች። አደይ ያየችውን ነገር ማመናቃታት እህቷን ሸኝታለች። በእርግጥ ግን ደግሞ በፍጹም ያየችው ነገር ግራ ተጋባች። ከዛም ብርሃን ብላ ከፍቅር ላይ ብርሃንን መንጭቃ አለቻት። ከዛም ምንድነው ያደረግሻት ስትል የፍቅር ምላስ ተፈታ። አሁን አንቺ ልትገልኝ ነው እንዴ? አደይ ይህችን አየትሽን ወደዚያ ዘወር አድርጊ፣ አንቺ ዳሄዳ አለች ብላ ተሳደበች። አደይ ፍቅርም በጥፊ ደረገመቻት። እንግዲህ ፍቅር የዛንም የዛንም ጥፊ እየቀመሰች ትውላለች። አይገርምም። የአደይ ስቃይ እንደቀጠለ ነው። የኢላ ፍቅረኛ ደግሞ አሁን ሊሊ ብቅ ብላለች። አደይ የሰጣቻትን የፍቅርን ጃኬት ለብሳ እውነት አውዛ ስርቆች ተኝታ ሊዲያና ሳሜ ሲሄዱ አገኟት። ሊዲያ ይህ ጃኬት ብላ ነካ ስታረገው ሰው አለ እንዴ አለች። እህቴ ተነሽ ስትላትም ተነሳች። አደይን ታቂያታለሽ እህቴ አለች። አዎ አደይን አቃታለሁ አለች። ከዛም ቀጥ ስትል ኢላን አየችው። ኢላ አለች ሊሊ አላት። ፍቅረኛሞቹ ተገናኙ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዲ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሰራተኛዋ አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ አዴይ አሁን ፈተናዋ እየጨመረ መጥቷል። ኢላ አዴይን ለህይዋናት ብሎ መቶ በመቶ እርግጠኛ ሆኗል። እናም የአደይ እህት ብርሃን እንግዲህ ፍቅርን ለመበቀል ፍቅረተኛችበት ዘው ብላ ፍቅርን እየተበቀለቻት እያለች አደይ መታገላገለቻት። ፍቅርም እንደለመደችው ምላሷን መሰንዘር ጀመረች። ድሃ የድሀ ላይ ስትል አደይ አላስቻላትም፣ በጥፊ ደረገመቻት። ከዛም በኋላ የአደይ ስቃይ ቀጠለ። እናም አደይ ደግሞ እህቷ ብርሃንን አላስገብታ ክፍል ሀገር፣ እንድትሄድ ነገረቻት። ከዛም እሺ ላንቺ ስለሄዳለሁ፣ ግን ለዚች ላውሬ እንዴት ነው ጥየሽም መሄደው አለቻት። አንቺ እኮ በጣም ጠንካራና ጀግና ሴት ነበር፣ እዚህ ስትመጪ ለምንድን ነው እንደዚህ ታጋሽ ሆንሽው? አለች ብርሃን። እኔም አባቴም ኃይለኛ ሆነን እስከ መቼ በሰው ሀገር መጥቼ እናቴን እና አንቺን ለማኖር አንቺን ለማሳከም እናቴን ለመጦር ስል ደግሞ ግዴታ መታገስ አለብኝ ወድጄ መሰለሽ ወይ በማለት እህቷን መክራ ወደ እናቷ ጋር ላይ ከቻት ከዚያም ስትመጣ እንግዲህ በጣም ሊዲያ እና ፍቅር እየተጨቃጨቁ ነው ሊዲያ አደይን ሳላደንቃት አላልፍም በጣም ጀግና ናት አይገርምሽም አንቺ ባሴርሽው ሴራ አንቺ እየተንበቀበቅሽ ትገኛለሽ፣ አደይ ግን ሁሉንም ነገር ትጋፈጣለች አለቻት። እንዴት አደይ እኮ ከዚህ ቤት ብትወጣ ለእኔ ብቻ አይደለም ለአንቺም ደህንነት ነው። ኢላን እንደፈለግሽ ታገኛለሽ፣ ካልሆነ ግን ኢላን ትቀማሻለች አለቻት። መቼም ልትቀማኝ አልፈቅድላትም። ሲቀጥል ደግሞ አደይ አንቺ በሰረቅሽው ሀብል አደይ ያንን ሀብል ጃኬት ሰጠች። አሁን ከየት ልታመጭው ነው? በቃ ፍችኝ። አንቺ ደባሪ ነሽ አለቻት። ከዛም አደይ ጃኬቱን ሰጥታ ሳይሆን ዳይመንድ ጋር ተባብላ እየሸወደች ነው አለች። ከዛም አሁን ልንስማማ ይገባት ስትላት፣ እኔ ከአንቺ ጋር ምንም አይነት ግንኙነት የለኝም የገባሽበትን ራሶች ተወጭ አላቀልሽም አለቻት። ከዳሽ ማትልት አንቺ ከአዳ አለች። ፍቅር የራስች ጉዳይ አለች። እናም እንግዲህ ክችን እንዳለች ዳዊት ዘው ብሎ ሄዶ አደይን መመልከት ጀመረ። ውበትሽ ታጋሽ እያለ ነበር። ፍቅር አደይን አንገቷን፣ ጸጉሯን ተኋላ ገተተቻት። ከዛም ልቀቂኝ ስትላትም እኔና አንቺ አንቺና እኔ ከኔ ጋር ትልቅ ጨዋታ ነው የጀመርሽው ሀብሉን የት ነው ያረግሽው ስትልም ስለ ሀብሉ እማቀው ጉዳይ የለም፣ በፍጹም። ስለዚህ እዋክሽንተኝ ደግሞ፣ ዳይመንድ ነግሮኛል፣ አንቺ ሀብሉን እንድወሰርሽ አለቻት። አንቺ ሌባ፣ አንቺና ዳይመንድ ተመካክራችሁ ነው፣ እገልሻለሁ እያለች ፍቅር እንግዳ አደይን ጉሮሮዋን አነቀቻት። ዳዊት ደረሰና አስለቀቃት። ከዛም አደይ ጸጥ ብላ ስራዋን መስራት ጀመረች። ዳዊት ተገርሞ መመልከት ጀመረ። ድብ ምንነ ነው? ትክዝ ያልከው አለችው። ውበትሽ ተናደሽ፣ አዝነሽ በቃ ውበትሽ የማይቀየር ነው አላት። አመሰግናለሁ አለችው። እንግዲህ ባርኮት ደግሞ ኢላ ጋር ሄደ። ኢላና ባርኮት የድሮ ፍቅር ጓደኛሞች ናቸው። እናም ይውልክ አለ ባርኮቴ እኔናንተ ጓደኛሞች ነን። አሁን ግን እያየውብ ያለው ነገር እየተለየ ነው። ስለዚህ ምንድን ነው የተፈጠረው? እኔ ያው የድሮ ኢላ ነኝ አለ። ባርኮትም ምንም ባርኮቴ፣ ብርሃን ተመልሶ አመጣች እንዳለው? ምን ያቺ ሰባብራኝ የሄደች ሴት በፍጹም አለ። እና ምንነ ነው አለው። ይኸውልህ ኢላ የቤተሰብ ጉዳይ ነው። አትነግረኝም? መደባበቅ ጀመር አለው። ይኸውልህ ኢላ አንድ በጣም የምወዳት ሴት አለች። ግን ደግሞ ፍቅሬን አልነገርኳትም። እሺ ትበል፣ እምቢ ትበል፣ ግን እወዳታለሁ። መኖርን ያስተማረችኝ አለ። ለምን አልነገርኳትም ታዲያ? እኮ አያስጨንቅም፣ ደስ የሚል ነገር ነው አለው። ከዛ ማነች ሲለውም፣ በቃ አደይ አለው። አደይ ሰራተኛ አለው? አዎ ሰራተኛው አደይ፣ ልቤንም ሁለ ነገሬንም የገዛችኛን በረከከችኝ አደይ አለው። አደይ ላንተ የምትሆን አይደለችም ባርኮቴ በፍጹም አለው። እንዴት አለ። ላንተ የምትሆን አይደለችም አደይ። ሌላ ስራ ትሰራለች አለው። ምን አይነት ስራ ልነግረ ትችላለህ አለ አው ሌባ ናት። ከሌባ ጋር ተባብላ ሐቢሌን ያስወሰደችው እሷናት ሲለው በጣም ተናደደበት ባርኮት ምን ኢላ አደይ በፍጹም ይሄን አታረክ ከዛሬ ጀምር አድርጋለች ሲለም፣ ከዛሬ ጀምረ እሷ ላይ እንደዛ አይነት ነገር እንዳታደርግ በማለት ዝቶበት ተቆጥቶ ወጣ። ከዛ እሺ አናግረኝ ቢለውም ሊሰማ አልቻለም። እንግዲህ ቀጠለና አደይ ክላስ ሂዶ ባርኮቴ አደይን ጃኬቱን ግን የታድርገሽ ነው አላት። ይኸውልህ የእኔ ቢጤ ሰራተኛ ናት እናም አሰሪዎቹ አባረዋት በቦዴ ብቻ መንገድ ላይ ያገኘዋት። ከዛ በርዶኛል ስትል ሰጠዋት። ይሄ ነው እኔ ነው የጥፋተኛቱ። ጃኬቱ መስጠትን እንጂ የፍቅር መሆኑን ረስቸዋለሁ አለች። የአንቺ ጥፋት ምንም አይደለም አላጠፋሽም አለ። አሁን ኢላም እነ አደይ ቤት ሄደ። ሁላቸውም ሰብሰብ ብለው ቡና እያፈላች ነበረ። ሁላቸውም ቆጭ ብለዋል። በዛ ላይ እንግዲህ ፍቅር እየሮጠች ሂዳ ዳይመንድን እንደፈለገች ልታስፈራራው ነበረ። በራሷ መዘዝ ራሷ ላይ ትልቅ መዘዛ መጣች። አዴይን መቀመቅ ከታለው ስትል ራሷ መቀመቅ ገባች። እናም አዴ ላይ ያደረገችው ነገር በሙሉ እሷ ላይ እንዲሆን ፈረደች። በገዛ ስራ መጥፎ ስራ ራስን ነው የሚጠልፈው። እናም እንግዲህ እየሮጠች ሂዳ አንት ሀብሉን አምጣ ስትለው፣ ባንቺ ቤት የሌለ ተመችሽኝ፣ እባክሽ ባንቺ ቤት አሁን አታለሽ ሸውደሽ ሙተሻል። ሀብሉን ለምንድን ነው ለልጁ ያልሰጠሽው? ሀላት፣ አንተና አደይ ተባብራችሁ ነው አይደል? አምጣ አለችው። ይኸውልሽ፣ ስለተመችሽ ነው የተውኩሽ፣ እንደፈለግሽ የተውኩሽ። አደይ ምን የምታውቀው ነገር አምጭሃ ብሉን ሲላትም፣ ከዛ ድሃ የድሃ ልጅ ከማን ጋር ቁመህ እንደምታወራ አውቅ ስትለው ዳይመንድ በጥፌ ደረገማት። ከዛም አዎ ዳኒኝ መን ይጠበስ በማለት አስጨነቃት! እየበረረች አምልጣ ሄደች። እንግዲህ ኪንጎ ደግሞ እንዴት በአንድ ጥፊ ብቻ ትምራት አለ። ልጅቷ ሌባ አስብላት ይች ሰይጣን እያለ ተናደደ። ቆይ እኔም አደርገውን አቅናቅ አሁን አንድ ቅዳ ቅጅላት አለሁ? አለ ዳይመንድ። ማለት ምን አደይ ላይ እያደረግ ነው? ለምን እሷ ላይ አናደርግም? አለ አደይ ላይ ምን አድርገናል እንዴ አለ። አደይን ልታደርግ የነበረው ለምን ነበር ሲለውም፣ ልደ ፍራት። ስለዚህ እናደርገዋለን ሲል፣ እኔ አላደርገውም ከአደይ ውጭ ሌላ ሰው አልፈልግም አለ። አንተማ ልን አለ። እኔ አደርገዋለሁ አለ። አሁን በዚህ ተስማምተው ተለያዩ። አይዴ ላይ ያደረግሽው የእጅሽን ታገኛለሽ ፍቅር አለ ኪንጎ እየሮጠች እንግዲህ ስትሄድ እያለ አደይ ማነው ሊዲያ እና ኢላ እየፊት ለፊቷ አገኟት ምን ነሻል ፍቅር ምን ይሯሩጥሻል እንዴ ከኋላሽ እኮ ማንም ሰው የለ አለቻት ሊዲያ ከዛም ዝንበያች ሀለች ቆይ ሊዲያ ተረጋጊ ምንነሽ ነው ሲላትም ሀብሉ አገኘች! አለቻት። ከዛም ከሌባ ጋር እየተሯሯጠች ነው ወይስ የሴቶች አምስተኛው ሩጫ ላይ ነሽ? አለች። ከዛም አሁን ኢላ ደነገጠ ስለ ሀብሉ ሲነሳ። ከዛም ዝም በይ አንቺ ስትላትም፣ እባክሽ ወደዛ አንቺ ስስት ሰይጣን ሰው ነሽ! አለችና ሊድያ ልትር ስትል፣ አንቺና ፍቅር ሄዱ እኔ ብቻዬን ወደ ቤት የልግባ አለ ኢላ። እንዴ እኔ ጋር ልትሄድ እኮ ነው አብረህኝ የመጣኸው። ይሄዳለሁ ብላ ተከትለው ሄደች። ከዛ በፊት ግን አደይ ቡና አፍልታ ሁላቸውም ተሰብስበው ነበረ። ባርኮቴ አሁንም እንዳኮረፍከኝ ነው አለ ኢላ። አራ ላኮረፍኩም አለ ይቅርታ። ደግሞ ለምንድን ነው የምትኳረፉት አለች ሊዲያ። ከዛም ቀጠለች እና አደይ ኢላ በጣም ይቅርታ ከማለቷ በፊት አደይ በጣም ይቅርታ ለሁሉም ነገር አላት። ኢላ እኔን ይቅርታ መጠየቅ ያለብኝ እንደዛ እህት የምናረክ ብዬ ያነኩህ፣ አለች ጭራሽ። አንቀሸዋል አለቻት ዝንቤ። አላት ዳዊት። ከዛም ይቅርታ ተባብለው ሁላቸውም ሄዱ። ፍቅር ቀልቃልት እየተንቀለቀለች ራሷ ላይ መዘዛ መጣች። አደይን እንግዲህ ውሃም ነይ ብላ ጠራቻት። ስትሄድ ውሃ አምጪልኝ አለቻት። ውሃ ቀርታ ስትሰጣት ደግሞ ይሄ ውሃ የቆሸሽ ውሃ ነው የምታመጪልኝ አልሞት አልቆሽ አለቻት። አረ ፍቅር ጥሩ ውሃ ነው አለቻት። እዩ እስቲ ስትልም ንጹህ ውሃ እኮ ነው አለች አደይ። ከዛ አንቺ ቆሻሻ ብላ ፍቅር አደይ ላይ ደፋችባት። አሁን ሌላ ንጹህ አምጭልኝ ብላ አዘዘቻት። ከዛ አደይም ያን ውሃ ለማንጣት ሄደች። አይገርምም እንግዲህ። ባርኮት ደግሞ ያው ለኢላ ፈቅሮን ተናዟል። አሁን ዳዊት በጣም ተስፋ ቆርጧል። ለኢላ ለባርኮት ደውሎ አደይ ለእኔ ምንም ስሜት የላትም በቃ አንተ ለመጨረሻ ጊዜ ያናግርልኝ አለው። እኔ ምን ብዬ ነው የማናግራት? አረ እኔ እንደዛ አይነት ነገር አይሆንልኝም አለ። አደይ አሁን ተስፋ ቆርጫ አለው። በቃ ለእኔ ምንም አይነት ስሜትም ሆነ ፍላጎት የላትም አለው። በቃ እንደዚህ ሆኖ ቀረ ወንድሜ። በቃ ይዞ ተረጋጋ አለ። አሁን ባርኮት የራሱን በር ለመክፈት እያመቻቸ ይገኛል። ሁሉም ለራሳቸው ይመኟታል። እንግዲህ ሌላኛውና አስደንጋጩ ነገር ደግሞ የፍቅር ጃኬት የኢላን ሀብል እንደያዘ ነው። የኢላ ፍቅረኛ ደግሞ ሀብሉን እያሸተተች ኢላ የላገኘህ ነው እያለች በደስታ ተዋጠች። አደይን ፍለጋ እነሱ ሰፈር መታ። እንደተኛች ሊዲያ ያገኘቻት። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።